ባልሽን ወደሽ ተስማምተሽ ታርቀሽ ተለባበሰ። አሁን ምንም የተለባበሰ ነገር የለም። ግን ታላቅና ታናሽ በሚባልኛ የጎረቤት ሰው አክብረን ተላልከን እሽ ብለን ኖረን። አሁን ይሄ ልጄ እራስ የወለድኩት ልጅ ትናንትና የመጣ አምጥቶ አንዷን ሴት ቆጭ ብድግ ስትናገር ከሌኩር ስትናገር፣ እኛ አልኖርንበትም አላደግንበትም። ታላቅና ታለሽ ተከባብሮ ነው የሚኖረው በባል ዘመድ ብቻ ሳይሆን፣ ከኔ ጋር ምንም ነገር ግንኙነት የለሽም። እናቴ ብለሽ ከኖርሽ እስካለው ድረስ እኔ አቤት ልጄ ይላለሁ። ልጄን ከወደርሽ እኔም ከወደርሽ ምን እፈልጋለሁ? እኔም እኮ ልጅ ስባንጅ። ልጄ እንደው ያንን ቤት ዝም አልክ እንዴ? ምን ላድርግ እናቴ፣ አስወደዱ እኮ በዛ ላይ ካርታና ፕላኑ ገና አልተገለጠልም። ምን ሌላ ጊዜ ይሻላል እንጂ ያ እንኳን ነው አይሆንም።

ወይ ጉድ ቤቱን አወቅሽው እንዴ ልጅሽ ነው እንደ አቤት አለመታወቅ የልጅን የልጄን ሚስት እኮ ሲያሽኮረመም የነበረ ስንት ነገር ተናገርኩኛ ይ እውነቱን ልናገር ብዬ እኮ ነው አይደለም አሁን ሰው ዘና ሊፈቀድልና እናስባት ማናት እሷ ማለች እን ያለውን ነገር እንትን እንበል፣ ችግር የለም እኮ። ማለት አንድ ትምጣና እስቲ እናወራለን። አራት እኔ እንደው ወይ ጉድ፣ አንተ ልጅሽ ነው ይሄ። አው ልጅ ነው፣ ያው ሰው ይወጣል ይገባል እንጂ ያለ ነገር ነው ነገር ነው። ለተምነው ስንት ከሞዶ ልጅን ሲያሳብድብኝ የኖረ እኮ ነው። እኔ ልጅሽ መሆኑን አላወቅኩም፣ ግን አይደለም አሁን። እሺ ትምጣና ልጅቷ፣ ከዛም በኋላ እናወራለን። ፍቃድ ሁላችንና ተግባበት የሰራችውን ስራ አላወቅሽ። ምንድነው ታይ? አታስፈልግም፣ ታይ አልፈልጋትም። ደግሞ እንደ ጉልበት ልስሚ ነው እንደ እነዚህ እኮ አይሰሙም። ችግር የለም አንቺ ክብር ስል አስገባት እንጂ እንደፈለግ ስታሽከረክራት የነበረች ልጅ እስቲ ለያዝ። እናቴ ምንድን ነው? እስኪ ሰው ጋር ነው ያለው። አንተ ማይገባህ ነው። አብሽሪ ማዘር፣ ተቀይሜ የነበረ

ቅርጣ ነው ይቺ ልጅ። ያለ ምንም ነገር ነው ከዚህ ቤት የወጣችው? ማንም ውጭ ሳይላት በሄደች ቁጥር ፊልም የሚባል ነገር አለ። ይሄንን ነገር ድቅነት አረግና የባል ዘመድ የባል ዘመድ የባል ዘመድ ምን አደረገ? ተሸክሚያት አልዞር፣ እርሜን ብመጣ አቃጥላን ገብግባ ልገለኝ የሚበላ እንኳን አልቅሽ ነው የምትሰጠኝ ጭራሽ ብላ ብላ ጎረምሳ ይዛ አልመጣችም ልጄን ወንጀል ልታስገባብኝ አይደለም አሁን እንዴት መሰላችሁ እኔና ኤልዳና ከፋኝ ምናምን ስትል እንጂ ሌላ ነገር አይደለም እኔ እኔ ኤልዳና ከፋይ ስላለች ነው ያስጠጓት እንጂ ምንም የተፈጠረ ነገር የለም እና እኔ እንድታምኑ ይፈልጌ ነው እናቴ ልጅ የመጣው ዛሬ ማለት ተጠግታ አንተ ጋር ነበረ የምትኖረው አዎ እናቴ ልጅ ነበረ የምትኖረው እንትናት ቤት ና ዘመድ ነው። እኔ አሁን ከእሷ ነው ማብራሪያ የምፈልገው። አንተ አፈር ብላ ሞትሃል። የትም ስትሄድ ስታሳዝነ ልጅቷ ምንም ነገር የለም። የተለው እናቴ ላስጠገሽና ተቀመጪ አልኩ እንጂ በሌላ በሌላ ነገር ምንም የተፈጠረ ነገር የለም። የማዘር እርሶ አያቁም መቸም፣ ይገባኛል እርሶ የእናት አንጀት ሆኖ ነው። ግን የልጆች ልጆች ወጣቶች ናቸው፣ እንቅስቃሴያቸው ላያቁ ይችላሉ። ቪዲዮ ልክ አሁን ካሜራ ይዛ እንደበጣች ካሜራ እያነሳች ልጁንም ይሄ ልጅ ፖስት ተው ነበረ ካሜራ ላይ ስትለቀው ነበረ ያው እሱ ልክ ነህ ይገባኛል። ግን ማለት ነው ምንም ነገር ነገር የተፈጠረ ነገር አይደለም። በእውነት በእውነት ብዬሽ ነው የምነግርህ እናቴ። እሺ ካለች ይጋማ ዙሩ ኮታልደ ነው ካፋኝ። በቃ እናቱ አስከፍታኛለች ከእሱ ጋር ጸበልልኝ። አሁን በቃ በጣም ጨነቀኝ ምናምን ስትል ነው እኔ እናቴ ቤት ያስጠጓት እንጂ ለሌላ ነገር አይደለም። እኔ በእውነት ብዬሽ ነው የምነግርህ ምንም ነገር የተፈጠረ የለም። ኧረ እኔ እኔ እኮ ወንድሜ እኔ ምንም ቢፈጠርም ባይፈጠርም በመሀላችን ልጅ አለ እና ልጅ እስካለን ድረስ የእኔ የእኔ ያው ነው። በቃ እኔ ጋር ችግር የለብኝም። እኔ ግን እናቴ ነው እንትን ያለቻት እናቴ ከካረቻት ነው እኔ ጋር ችግር የለብኝ። እዚህ አታስመስል፣ አታስመስል በዛ በውጪ ጨርሰ የመጣውን ነገር እኔ ጋር መጣ፣ እንዲህ እንዲህ አትበል፣ በስነ ስርዓት አትተናገር። ነገረችህ እኮ አይ እኔ ከነሱ ቤት ትናንት ነው ሲጀመር ወደ ቤት የመጣሁት። የተከራየንበት የበፊቱ ቤት ገብቼ ለተመልካችም ተናግሬያለሁ። አንተ ጋር ተነጋግረናል፣ ምንም እንዳላጠፋው አስረድቻለሁ። አሁን ማዘር የሚሉት ነገር እኔ አሁን ድጋሜ እዚህ ጋር ይቅርታ ልንጠያየቅ መጣን። አሁንም ለተመልካች ወደ ፀብ መሄድ አልፈልግም እንጂ አልቅሼ ነው የምሰጠኝ። የሚበላ እንደዚህ አይ ጭራሽ ይሄ ከእውነት የራቀ ውሸት ነው። ይሄ ውሸታም ልል አልችልም የእናት እናቴ ናቸው። ሲቀጥል ደግሞ ትልቅ ሰው በመሆናቸው ላከብር እችላለሁ። ማንንም ሰው እንኳን የልጅን አያት፣ ግን እኔ ምንም ያጠፋሁት ነገር የለም። እንደ እውነታው እዚህ ጋ ይቅርታ መባባል ካለብን ተነጋግረን ነው። ማዘርም ቢሆን ለማዘር እውነቱን ይገሩ። እኔ ምን አደረግኩ? ሲመጡ ባሌ በቤቴ ቤት ባፈረው ከመቀበል ውጭ እኔ ምን አጥፍቼ ነው እንደዚህ የባል ዘመድ ይሰደባል እንዴ? አይሰደም

ጊዜውን ታውቂዋለሽ። የሚያስፈራ ጊዜ ነው። እኔ ደግሞ ልጅ የመጨረሻ ልጄ ነው። የሆነ ነገር ቢሆንብኝ በህይወት አልኖርም። የአይኔ ብሌን ማለት ነው። በዚህ በሽታ በበዛበት ሰዓት ከወንድ ጋር ወዲያ ወዲህ ስትል በመጥፎ ነገር አስቤ ነበረ። አንቺ ግን የእውነት ልጅሽ ከሆነ እንግዲህ እኔ ለአንቺ ስል አፉ ብያት አለው። ይቅር ብያለሁኝ። ሁለተኛ ግን አጠገቤ እንዳትደርስ፣ ስርአቷን ይዛ ትቀመጥ። እኔ ነገ ተነገ ወዲያ አይታወቅም፣ ድንገት እሄዳለሁ። ግን ልጄን ወንጀል እንዳትከትብኝ የሚላትን እንደ ሴት ጎንበስ ብላ እሺ ባሌ ብላ ለባሏ ተገዝታ ጎንበስ ቀና ብላ ባሏን ማስተናገድ ነው እንጂ ይሄ ወጣ ወጣ የምትለው ይሄ ይሄ ካሜራ እንዲህ እየደቀኑ ሁሉን ነገር ፊልም ላይ ማውጣት ጥሩ አይደለም። ይሄን ልጅ በፊልም ቢያየው ልጄ ወንጀል ገብቶ ነበር። ባለፈው ሚስቴ ሌላ ሴት ወንድ ጋር እየው። ስለዚህ እሷን ስራታ ሲይዞ እሷን ምከሩ እንጂ ከኔ ጋር ጨርሻለሁ። እነሱ ከተስማሙ ማለት ከልብ ሻውሪና ከልባች ተባታችሁ እኔም አልፈልግም። አንተ ያለው ችግራችሁ ሳልጨምር ሳልቀንስ ጥፋት እኔንም ጥፋት ነገር ከበስተጀርባዬ ምን እንደምትሰራ እየተነገረኝ እኮ ነው። ምን አልከኝ አንተ? ቤቱን እየተከራየነው ቤት እዚያ ቆይ፣ እኔ ልጅ ልጅ አረቀዋል። እሺ አልኩ መጥቼ ገባሁ። አሁን ያጠፋሁትን ነገር በሽፍንፍን ሳይሆን አንተም ቅሬታ እንዳድርግ አልፈልግም። እናቴ ይሄን ተናግረሻት እያልክ ነገ ጠዋት የሆነ ነገር ብንጋጭ፣ አንቺ እኮ ቤተሰቦች አላቅም ዝም በላልተ አናትህን ሁለት ቦታ እንዳልልኩ ከበስተጀርባዬ እየሄድክ ከእሷ ጋር ከጨረስክ በኋላ እኔ ጋር አትመጣልሽው ከከብለ እናቴ እንት ነው እኔ አላገባኋትም። ያገባችው አንተ ነው እንጂ ከኔ ጋር ምንም ግንኙነት የለም ማለት ነገር ምን እንዳደረከኝ አንገት እንዳስደፋኝ አንድ ቀን ብድር ታገኛለህ። አይደለም ቢሆን አሁን እዚህ ጋር እነሱም ፊት ተመልካችን ፊት ማሳወቅ የምፈልገው ነገር ትላንት የተባባል ነው። እኔ አላጠፋሁም። ምንድነው ያል አንተ ያልከው በቃ ይሄ ከሆነ ጥፋትሽ ከዚህ ሌላ ውጪ ሌላ ያጠፋሽ ጥፋት ካለ እናቴ እጠየቃለች። እኔ ይሄን አርጋኛለች ካለች ፊት ለፊትሽ እውነት እሷን በድለሻ ከሆነ እውነትም እናቴ ከተሳደብሽ አክብሬ ሚስት አልልሽም ብለሃል። እስኪ በትክክል ሳይጨምር ሳይቀነስ እኔ እተናገርኩ ካለ ይሁ ይናገሩ። እኔ ምንም አልተናገርኩም። ምንም አልተናገርኩም። አይደለም አሁን እንዴት መሰለው እማዬ፣ እኔ ምንም ነገር ያጠፋሁት ነገር የለም እና ይሄን እንድትረዱልኝ ብዬ ነው። እኔ እናቴን ይዤ መጣሁ። ስለዚህ ሰው ሆኖ የማያጠፋ የለም ማይ የማይጣላ ሰው የለም። ስለዚህ ይቅር ተባባሉና አብራችሁ እንደ ድሮ እንደ ፊቱ ትኖሩ ይሻላል። እሺ አንተ እንደዚህ የቤተሰብ ልጅ ከሆንክ እንደዛ ባለፈው መጥተህ በገዛ ቤቴ ልጄ ልትደበድብ ያዙ ይልቀቁኝ ብለህ ከምትሄድ እኔ እኮ እንዲህ እንዲህ ነኝ እንዲህ እንዲህ ነው ለህ ለምን እንትን አላልክም? ልጄን እንዲህ ፊቱ ጭው ያለው በአንተ ምክንያት ነው። አንደኛ አይደለም፣ እኔ እኮ ልጄን አልሰጡኝም፣ ልጄን አላሳዩኝም፣ ልጄን አልሰጡኝም ስትለኝ ስመጣ ደግሞ አንቺም እንደዛ እንትን አልሽብኝ። ከዛ እኔም ተናደድኩ። እኔ አሁን ጊዜ ያላው አው ጊዜ ያላ አባላ እባክንም መቼም እኔ መቼም ባላክሽም ምንም ለቤቱ ዛሬ ገና ነው የገባሽው ቤት እግዚአብሔር ነው ምንም ችግር የለም እኔ በእኔ በኩል ሁሉ ነገር ጨርሻለሁ ግልጽ ነገር ማወቅ ስለምፈልገው ነው ብዙ ተመልካች አለ ከእናንተ በስተጀርባ ሰው የባለውን አናት እንዲህ መባል ምንድን ነው ያደረኩት? እኔ ምን አጥፍቼ ነው ከቤት ውጭ ብላችሁኝ ነው የወጣሁት? አንተም ከእናት ጋር ተጨመረ ማለት ነው። ያን የተባልኩበት ምክንያት ምንድን ነው? እሱን ንገሩኝ። እሺ ያለ ጥፋት ምን ታናግሬ እዚህ ጋር እንዲለባበስኩ አልፈልግም። ይቅርታም ሰው ልቡ የሚሽረው ይሄን አድርጋኝ ነው ይሄን አድርጋኝ ነው። የምናባ ፍቅር ነው። አንተ ባለጌ ነው አልቀረብህም በር ይሄ አባባልህ እኮ ሥራ ሥራ ብላ እንችላለን ይሄ ፍቅር ፍቅር የሚሉት እኮ መጨረሻው አያምርም በስመ አብ አጥራት ኧረ የማዘር እኔ የሚሸጥ የለም አልፈልግም እኔ በነፃነት እንኳን መኖር አልሰማኝም አልፈልግም እሺ ፍቅር የታገኝኛልሽ እኔ ነገ ተነበረ አትበል ለምን እዚህ ጋር ዛሬውን አንቺ ለምንድን ነው እናቴ የማትፈልገው ነገር ማታዬ ለምን ፍቅር አትበላ ስላሉ ማዘር ነገ ጧት ደግሞ ትዳርም ትታቢሉም ልስጥ እዚህ ጋር እርግጠኛውን መ- ማወቅ የምፈልገው አንተ ጥገኛ አትሁ እራስን የቻልክ ባለትዳር የልጃባት እናት እንደናት አክብር ሚስቴ ነው። እናት እና ልጅ ለታል ያይ እኮ ነው ይሄ ነው እንጂ። ቤተሰብ ያልመረቀው ትዳር ትዳር አይሆንም። እናቱን እናቱን ቤተሰቡን ማክበር ማክበር አለበት። ሚስቱ ቤተሰቦቹን ማክበር አለባት። አንገቷን ጎንበስ ብላ መኖር አለባት። ልጄን ከሰጠው በኋላ ደግሞ ለልጄ ካልተገዛች፣ ለእኔ ካልተገዛች ትዳር አይባልም። ይሄ ስለዚህ ቤተሰብ ያልመረቀው ትዳር ስለማይባረቅ፣ ፀባይሽን አሳምረሽ አቤት ለቤት ክብለሽ ዝቅ ብለሽ ትኖሪያለሽ እኮ አቤት ተስማምተሽ ታርቀሽ፣ አሁን ምንም የተለባበሰ ነገር የለም። ግን ታላቅና ታናሽ በሚባል እኛ የጎረቤት ሰው አክብረን ተላልከን እሺ ብለን ኖረን፣ አሁን የልጅ ልጅ እራስ የወለድኩት ልጅ ትላንትና የመጣ አምጥቶ አንዷን ሴት ቁጭ ብድግ አድርጋ ስትናገር፣ ከኔ እኩል ስትናገር፣ እኛ አልኖርንበትም አላደግንበትም። ታላቅና ታናሽ ተከባብሮ ነው የሚኖረው። በባል ዘመድ ብቻ ሳይሆን ከእኔ ጋር ምንም ነገር ግንኙነት የለሽም። እናቴ ብለሽ ከኖርሽ እስካለሁ ድረስ እኔ አቤት ልጄ እላለሁ። ልጄን ከወደድሽ እኔን ከወደድሽ ምን እፈልጋለሁ? እኔም እኮ ልጄ፣ አዎ እኔ ልጄን አልድረው አላገባው ለእህቶቹ አልድረው። ማንም ነው እኮ የሚያገባው ከአንቺም ቢፋታ። ግን እሱ አሁን ከበስተጀርባሽ ጨርሶ ከበስተጀርባ ጨርሶ ነው የመጣው። ያ ማለት ከዚህ በፊትም ነግሮኛል። አንቺ ተወጫለሽ እንጂ ሚስቴ አትቀርም ብሎኛል። እኔ ልጄ ደስ እንዲለው፣ አንቺም እንግዳ ነሽ ደስ እንዲልሽ፣ ልጄን ወንጀል እንዳይገባብኝ ይቅርብያል።